እስከ አውሮፓውያኑ 1970ዎቹ መጨረሻ ድረስ በእስራኤልና በኢራን መካከል የነበረው ግንኙነት ከሌሎች የመካከለኛ ምስራቅና የባህር ሰላጣው ሀገራት በተለየ መልኩ መልካም ይባል ነበር። እስራኤል በ1948 ላይ ከተመሰረተች በኋላ ከግብፅ በመቀጠል አይሁዳዊቷ ሀገር እውቅና በመስጠት ሁለተኛው እስላማዊት ሀገር የነበረችው ኢራን ናት። በወቅቱ ኢራን ትመራ የነበረው በመካከለኛ ምስራቅ ጠንካራ የአሜሪካ ሀገር በነበረው የሻህ ፓህሊቭ ስሮ መንግስት ነበር። የአውሮፓውያን አቆጣጠር በ1979 ላይ የኢራን እስላማዊ አብዮትን ተከትሎ መንግስታዊ ለውጥ ሲደረግ በሁለቱ ሀገራት መካከል ያለው ልዩነት መልኩን ቀየረ። የአያቶላ ሆሜን እስላማዊ አብዮት የሻህ መንግስትን ገርስሶ ራሱን የጭቁኖች መሪ አድርጎ ብቅ ሲል፣ የመንግስታቸው ዋነኛ መለያም የአሜሪካንና አገሮቿን ኢምፔሪያሊዝም መቃወም ሆነ። የአያቶላ አስተዳደር ኢራን ከእስራኤል ጋር የነበራትን ግኙነት አቋረጠ። ለእስራኤል ፓስፖርትም እውቅና ነስቶ በቴህራን የነበረውን የእስራኤል ኤምባሲ የእስራኤል መንግስት ሲዋጋ ለነበረው ለፍልስጤም ነፃነት ድርጅት ፒኤልኦ አሳልፎ ሰጠም። በመላው ዓለም የሚካሄደው ግጭቶች የሚያጠነው ኢንተርናሽናል ክራይስ ግሩፕ ዳይሬክተር የሆኑት አሊ ቫኤዝ የኢራን መሪዎች ጥላቻ የጀመረው ገና ከጠዋቱ ነው ይላሉ። በእስራኤል ላይ የመረረ ጥላቻ የአዲሱ የኢራን መንግስት መገለጫ የሆነው አብዛኞቹ የኢራን አመራሮች እንደ ሊባኖስ ባሉ አካባቢዎች ከፍልስጤም ተዋጊዎች ጋር ወታደራዊ ልምምድና የሽምቅ ውጊያ ሲያደርጉ ቅርበት ስለተፈጠሩ ነው ይላሉ። ከዚህ በተጨማሪም አዲስቷ ኢራን ራሷን የፍልስጤማውያን ጉዳይ በማጉላት የሙስሊሞች ተቆርቋሪ ሀገር ሆና ለመታየት ስለምትሻ ጸረ እስራኤል ሆና ብቃለች። እንደ ቫኤዝ ገለጻ፣ ቀደም ባሉት ዓመታት ለእስራኤል ትልቋ ስጋት ኢራቅ በነበረችበት ዘመን እስራኤል ኢራን ያመረረች ጠላት ትሆንብኛለች የሚል ጥርጣሬ ያልነበራት የሚላሉ። ነገር ግን እስራኤል እና ኢራን በአይነ ቁራኛ የተጠባበቁ ቆይተው ከሳዳም ሁሴን መንግስት መውደቁ በኋላ እስራኤል በቀጠናው ለደህንነቷ አደገኛው ሀገር ኢራን መሆኗን በማመን ዘወትር ስጋቷ ሆነች። በተለይም ኢራን ለሰላማዊ አገልግሎት ነው የምትለው የኒውክሌር አቅም ግንባታዋ የበለጠ እንቅልፍ ነሳት። ካለፈው ሐሙስ ሰኔ 5 2017 ዓ.ም ሌሊት አንስቶ እስራኤል በከፈተችው ጥቃት ወደ ላይ የለት ጦርነት ውስጥ በመግባታቸው ዓለም ጭንቀት ውስጥ ገብቷል። እስራኤል በኢራን ዋና ከተማና በተለያዩ የአገሪቱ ክፍሎች ውስጥ በፈጸመችው ከባድ ጥቃት በርካታ የአገሪቱ ከፍተኛ ጦር አዛዦች እና የኒውክሌር ሳይንቲስቶች ሲገደሉ የኒውክሌር ተቋማትና ወታደራዊ መሰረተ ልማቶች ላይ ጉዳት መድረሱ ተዘግቧል። ይህንን ጥቃት ተከትሎ ኢራን በበኩሏ የአጸፋ እርምጃ በመውሰድ በርካታ የእስራኤል ከተሞችን በሚሳይሎች እና በድሮኖች ታትክታለች። ከዚያ ዕለት በኋላ የእስራኤል ጥቃት የቀጠለ ሲሆን የኢራንም የአጸፋ ምላሽ እንደቀጠለ ነው። እስራኤል ኢራን አውዳሚ የኒውክሌር ጦር መሳሪያ ለምታጠቅ ቀጫፍ ደርሳለች፣ ይህም በሕልውና ላይ የተጋረጠ ስጋት ነው ስትል የምትከስ ሲሆን ኢራንም በበኩሏ እስራኤል ሉዓላዊነቷን እየገፋቻት በመሆኑ ሯሳን ከመከላከል ወደ ኋላ እንደማትል አሳውቃለች። በዚህም ምክንያት የሁለቱ ሀገራት የድንበር ዘለል መጠቃቃት ወደ አውዳሚ የኒኩሌር ጦርነት እንዳያመራ ዓለም ስጋት ውስጥ ገብቷል። የመንግስታቱ ድርጅትና በርካታ ሀገራት እስራኤል እና ኢራን ወደ ተባባሰ ጦርነት ከመግባት እንዲቆጠቡ ጥሪ ሲያቀርቡ፣ አንዳንድ ሀገራት ከእስራኤል ጎን መቆማቸውን ሲያመለክቱ፣ ሌሎች ደግሞ የእስራኤልን ጥቃት አውግዘዋል። እስራኤል እና ኢራን ለዘመናት የዘለቁ ባላንጦች ናቸው። በሁለቱ ሀገራት መካከል የቆየ ከፍተኛ ጥናትነት ስሜት በመካከለኛው ምስራቅ ሰላም እንዲርቅ ዋነኛ ምክንያት ሆኖ ቆይቷል። ቴህራን ከምድረ ገጽ እንድትጠፋ የምትሻት እስራኤል ትንሹ አሰይጣን ስትላት አሜሪካን ደግሞ ትልቁ አሰይጣን በማለት ለሁለቱም ያላትን ተማሳይ አመለካከት ስታንጸባርቅ ቆይታለች። ኢራን እስራኤል ላይ ቀጥተኛ ጥቃት ከመፈጸም ይልቅ በገንዘብና በትጥቅ የምትደግፏቸው ቡድኖች በመጠቀም በእጅ አዙር ጥቃት እንደምትፈጽም ይነገራል። ኢራን በመካከለኛው ምስራቅና በባህር ሰላጤው አካባቢ ከእስራኤል ውጭ በቀጠናው ጠንካራ ሀገር የሆነችውን ሳዑዲ አረቢያን በጥርጣሬ ነው የምትመለከታት። በአብዛኛው ሱኒ ሙስሊሞች በሚኖሩበት ቀጠና የብዙ አንሻ ሙስሊሞች መገኛ የሆነች ኢራን ወደፊት ሊቃጣበት ከሚችል ጥቃት ራሷን ለመጠበቅ ስትል በመረጠችው ስትራቴጂ ከተቀረው ዓለም ልትነጥል መቻሏን ቫይዝ ይገልጻሉ። በዚህም የኢራን መንግስት ከሀገራት ይልቅ በአካባቢ የተለያዩ አላማዎችን አንግበው ከሚንቀሳቀሱ ቡድኖች ጋር በማበር ፍላጎትን ለማስጠበቅ ሲጥር ቆይቷል። ኢራን አክሲስ ኦፍ ሬዚስታንስ ስትል የምትጠራው ስብስብ በሊባኖስ፣ በሶሪያ፣ በኢራቅ፣ በየመን የተንሰራፋ ሲሆን በዋናነት በሀገራቱ ውስጥ ያሉ እና ጸረ እስራኤል የሆኑ ታጣቂ ቡድኖችን ያቀፈ ነው። ቴህራን በአሜሪካ እና በአውሮፓ አሸባሪ ተብሎ የተፈረጀውን እና መቀመጫውን በሊባኖስ ያደረገውን ሂዝቡላን ታስጠጥቃለች። ጋዛን ለሚያስተዳድረው ሀማስ፣ በየመን የሚንቀሳቀሱት ሁቲ አማጽያን ኢራን የተለያዩ ድጋፎችን በማድረግ በአካባቢ ተጽዕኖ ስትፈጥር ቆይታለች። እስራኤል ደግሞ ኢራን በዙሪያ ይህ ሁሉ ስታከናውን ዝም ብላ አልተመለከተችም። ኢራን ውስጥ የሚገኙ ላማዎችን እንዲሁም በዙሪያ ባሉ ሀገራት ውስጥ የሚንቀሳቀሱ በቴህራን የሚደገፉ ቡድኖች ላይ እርምጃ ስትወስድ ቆይታለች። ባለፉት ዓመታት በኢራንና በእስራኤል መካከል የነበረው ጦርነት ከመጋረጃ ጀርባ ያለ ጦርነት ተብሎ ሲገለጽ ኑሯል። ለዚህም ደግሞ ምክንያቱ ሁለቱ ሀገራት በሌሎች ሀገራት ውስጥ በሚገኙ ላሞች ላይ የሚፈጽሙት ጥቃት ኃላፊነት ሲወስዱ አይታይም። በተለይ ኢራን እስራኤልን በቀጥታ ከመተናኮስ ይልቅ በምትደግፋቸው ታጠቂ ቡድኖች በኩል በጃዙር ስታጠቃ ኖራለች። እንደ አውሮፓውያን አቆጣጠር 1992 የወቅቱ የሄዝቦላ መሪ የነበሩት አባስ አልሙሳዊ ግድያን ተከትሎ ለኢራን ቅርበት ያለው እስላማዊ ጂሃድ ቡድን ደቡብ አሜሪካን አርጀንቲና ውስጥ የሚገኘውን የእስራኤል ኤምባሲን በቦምብ አጋይቶ ሀይዜን ሰዎችን ገድሎ ነበር። እስራኤል ለሂዝቡላ መሪ ግድያ ኃላፊነት ባትወስድም የቴልአቪቭ የደህንነት ተቋም የሆነው ሞሳድ ግድያው መፈጸሙ ይታመናል። እስላማዊ ጅሃድ ቡድኑም ቢሆን የእስራኤል ኤምባሲ ያጋየው ያለ ኢራን ውቅና እንደማይሆን በብዙዎች ዘንድ ይታመናል። እስራኤል የኢራን ጉዳይ አንገብጋቢ የሚሆንባት ያየቶ ላይ ኤትራያን ኒውክሌር ፕሮግራም ነው። ለዚህም ኢራን የቦምብ ባለቤት እንዳትሆን እስራኤል የተሻላትን ስታደርግ ቆይታለች። ኢራን ግን የኒክሌር ፕሮግራሟ ብቸኛ ዓላማ የኤሌክትሪክ ኃይል ለማምንጨት የሚውል ሰላማዊ ዓላማ ነው ስትል ቆይታለች። ይህን ምክንያት ጨርሶ የማትቀበለው እስራኤል በዲፕሎማሲ በኩል ኢራን ላይ ማዕቀብ ከማስጣል አልፋ ከአሜሪካ ጋር አብራ የኢራንን የኒክሌር ማብለያ ጣቢያ ስቱኤንት በሚባል ኮምፒውተር ቫይረስ አውካ ከፍተኛ ጉዳት አደርሳ ነበር። እስራኤል የኢራን ኮምፒውተሮችን ብቻ ሳይሆን ሳይንቲስቶችንም ኢላማ እያደረገች በቴራን ጎዳናዎች ላይ ገድላለች። በአውሮፓውያኑ 2020 በጉምቱ የኒውክሌር ሳይንቲስት ተመራማሪ ፋክሪዛሂድ ላይ የተፈጸመው ግድያ ብዙ ያነጋገረ ነበር። የእስራኤል የስለላ ተቋም ሙሳድ እኒህን ተመራማሪ ለመግደል ያደረጋቸው ተደጋጋሚ ጥረቶች ሳይሳኩለት ቆይቶ ነበር። ከአምስት ዓመታት በፊት ከኢራን ሜድና ትሄራን ወጣ ብሎ ከሚገኙ ስፍራ ፋክሪዛሂድን የመግደል ውጥን ሰምሮለታል። ኢራንን ብትሆን በእስራኤል ላይ ድሮኖችን እና ሮኬቶችን ስታስወነጭፍ እንዲሁም የእስራኤል ተቋማት ላይ የሳይበር ጥቃት ስትፈጽም ቆይታለች። የአረብ አብዮቱን ተከትሎ እንደ አውሮፓውያን አቆጣጠር 2011 በሶሪያ የተቀሰቀሰው የእርስ በርስ ጦርነት ሌላኛው የእስራኤልና የኢራን ቅራኔ ምንጭ ነው። ምዕራባውያን እንደሚሉት ከሆነ አመፅ የተነሳባቸው ፕሬዚዳንት ባሻር አልአሳድን በስልጣን ለማቆየት ኢራን ጦር መሳሪያ፣ ገንዘብና ስልጠና የሚሰጡ የጦር መኮንኖች ይልካለች። እስራኤል ደግሞ ጠንካራ የሊባኖስ ሂዝቡላ ቡድን ከኢራን የሚያገኛቸው ድጋፎች በሶሪያ በኩል የሚያልፉ ስለነበሩ የባሽር አላሳድ መንግስት መወገዱን አጥብቃ ትሻ ነበር። እስራኤልና ኢራን በየብስ ላይ ከመጋረጃ ጀርባ የሚያካሄዱት ጦርነት ወደ ባህር ላይም ተሻግሮ በተለያየ ግዛት በመርከብ ጉዞ መስመሮች ላይ ስጋትን ሲደቅም ቆይቷል። እንደ አውሮፓውያን አቆጣጠር 2021 ላይ እስራኤል እቃ ጫኝ መርከቦቿ ላይ በኦማን ባህር የሰላጤ በኩል ሲያልፉ በኢራን ጥቃት እንደተፈጸመባቸው ከሳለች፣ ኢራን ደግሞ ቀይ ባህር ላይ ሲጓዝ በነበረው መርከቧ ላይ ለደረሰው ጥቃት እስራኤልን ተጠያቂ አድርጋለች። እንዲሁም እስራኤል በጋዛ ላይ ጥቃት ከመክፈቷን ተከትሎ የየመን ሁቲዎች በቀይ ባህር በኩል የሚያልፉ የእስራኤልና የወዳጆቿን ምዕራባውያን መርከቦች ኢላማ አድርገው ሲያጠቁ ቆይተዋል። መስከረም 26 2016 ዓ ም የተጀመረው የጋዛ ጦርነት መካከለኛው ምስራቅን ብሎ መላው ዓለምን ከማሳሰቡ ባሻገር በእስራኤልና በኢራን መካከል ያለውን ጠላትነት ወደ ከፍተኛ ደረጃ አድርሶታል። በኢራን የሚደገፈው ፍልስጤማዊ ቡድን ሐማስ የእስራኤልን ድንበር ተሻግሮ ድንገተኛ ጥቃት ከፈጸመ በኋላ ክስተቱ ኢራንና እስራኤልን ወደ ለየለት ጦርነት ያስገባል ሲሉ በርካቶች ገና ከመነሻው ስጋታቸውን ሲያስቀምጡ ነበር። በአካባቢ የሚገኙ እና በኢራን የሚደገፍ ታጣቂ ቡድኖችም እስራኤልን ኢላማ ያደረገ ሚሳይሎችን እና ድሮኖቹ ወደ እስራኤል ሲያስወነጭፉ ቆይተዋል። እስራኤል ሐማስን ለማጥፋትና የታገቱባትን ዜጎች ለማስለቀቅ ጋዛ ላይ የከፈተችው ዘመቻ ወደ ሁለተኛ ዓመቱ በተቃረበበት ጊዜ ከኢራን ጋር ወደ ለየለ ጦርነት ገብታለች። ቀደም ሲልም በኢራን የሚደገፉት ሐማስን ሂዝቡላንና ሁቴዎችን ኢላማት ጥቃቶች ስትፈጽም ቆይታለች። በዚህም የቡድኖችን ወሳኝ መሪዎች ኢራንና ሊባኖስ ውስጥ ጭምር አድና በመግደል ከባድ ጉዳት አደርሳባቸዋለች። በተጨማሪም ሶሪያ ውስጥ ተደጋጋሚ ጥቃት በመፈጸም ጠላቶች የምትላቸውን ኃይሎች አቅም ማዳከም ችላለች። በዚህ መካከል የኢራን ከፍተኛ የጦር መኮንኖች እና የኒክሌር ሳይንቲስቶች እያደነ የሚያጠፋው የእስራኤል የስለላ ተቋም ሶሪያ ውስጥ በሚገኘው የኢራን ቆንስላ ላይ ድንገተኛ ጥቃት ተፈጸመ። በዚህ ጥቃትም ኢላማ ሆኖ የተገደሉት ቀላል የሚባሉ የኢራን ባለስልጣናት አልነበሩም። ሁለት ጄኔራሎችና በርካታ የጦር መኮንኖች ደማስቆ ውስጥ እንደወጡ ተቀርተዋል። ነገር ግን እስራኤል በኢራን ከፍተኛ የጦር መኮንኖች ላይ ለተፈጸመው ጥቃት በይፋ ኃላፊነቱ ባት ውስጥም ዓለም ግን ከእሷ ውጭ ይህንን ጥቃት ሊፈጽም የሚችል ኃይል እንደሌለ ይስማማል። ኢራንም በጄኔራሎች ላይ ለተፈጸመው ግድያ አጸፋ ባለፈው ዓመት ሚያዝያ ላይ ለመጀመሪያ ጊዜ በቀጥታ እስራኤል ሌላ ማባረር ከ300 በላይ ሚሳይሎችና ድሮኖችን አስወንጭፋ በሁለቱ ሀገራት መካከል የኖረው ውጥረት መልኩ እንዲቀይር አድርጋለች። አሁን ደግሞ እስራኤል በኢራን ላይ ለቀናት የዘለቀ መጠነ ሰፊ ጥቃት መክፈቷን ተከትሎ ኢራንም ተካተ ያጸፋ ጥቃቶችን በእስራኤል ላይ በመፈጸሟ አስፈሪው የሁለቱ ሀገራት ቀጥተኛ ግልጽ ጦርነት ጅማሬ ሆኗል። እስራኤል የኢራንን ወታደራዊ ኃይል ለማንኮታኮቻ፣ ኢራን ደግሞ ለተፈጸመባት ጥቃት አጸፋ ለመመለስ ያላቸውን አቅም ሁሉ እየተጠቀሙ ነው። ይህ ጦርነት ወደ አውዳሚው የኒውክሌር ጦርነት እንዳያመራ ዓለም ስጋት ውስጥ ጥሏል። እስራኤል ኢራንን ለማንበርከክ የጀመረችውን ዘመቻ ከቀጠለች ኢራን ያሏትን አማራጮች ከመጠቀም ወደ ኋላ ላትል ትችላለች። ለዚህም ነው የዓለም ሀገራት መጠቃቃቱን በቶሎ እንዲያቆሙ እየወተወቱ ያሉት። እስራኤል በፈጸመችው ጥቃት በርካታ የሀገሪቱ ከፍተኛ ወታደራዊ አዛዦች እና የኒውክሌር ሳይንቲስቶች መገደላቸው ኢራን እንረጋግታለች። በጥቃቱ የኢራን እስላማዊ አብዮታዊ ዘብ የአየር ኃይል አዛዥን ጨምሮ ቢያንስ 20 የኢራን ወታደራዊ ኃይል ከፍተኛ አዛዦች ተገድለዋል። ይህ ኢራን የምትመካበት ወታደራዊ ኃይል ማን ነው? ምንስ አቅም አለው? የኢራን እስላማዊ አብዮቱ የምዕራባውያን ወዳጅ የነበረው የሻ መንግስትን ከስልጣን አውርዶ ቦታውን ከያዘ በኋላ ኢራንና ምዕራባውያን አስርተ ዓመታትን ያስቆጠረ ጠላትነት ውስጥ ናቸው። ኢራን በወታደራዊ ኃይል የተጠናቀረች በመምጣት ታካሂደዋለች የሚባሉ ኒክሌር ግንባታ ዋነኛ ስጋት ከመሆኑ በተጨማሪ በመካከለኛው ምስራቅ ውስጥ ኃያል የሚባሉ ታጣቂ ቡድኖችን በግልጽ በመደገፍ ምዕራባዊያንና ወዳጆቻቸውን እንቅልፍ ነስታለች። የሀገሪቱን እስላማዊ ስርዓት ለመጠበቅ እንዲሁም መደበኛ ጦር ሰራዊትን ለመደገፍ በሚል ከአርባ ዓመት በፊት የተቋቋመው የኢራን እስላማዊ አብዮታዊ ዘብም ዘወትር በምዕራባዊያን ስም የሚነሳው የሀገሪቱ የጦር ክፍልም ተጠቃሽ ነው። አብዮታዊ ዘቡ በተለያዩ የሽብርና የመብት ጥሰት ተግባራት ውስጥ ተሳትፏል በሚል አሜሪካና ካናዳ የጦር ክፍሉን ሽብርተኛ ብሎ ፈርጆታል። አብዮታዊ ዘቡ በአሁኑ ወቅት በኢራን ውስጥ ዋናው የጦር ፖለቲካና ኢኮኖሚ ኃይል ሆኗል። ከአገሪቱ የበላይ መሪ አያቶላ አይል ሐሚን እና ከሌሎች ከፍተኛ ባለስልጣናት ጋርም የቅርብ ግንኙነት አለው። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖረው የሚገመት ሲሆን የራሱን የምድር የባህርና የአየር ኃይል አጠናክሯል። ወሳኝ የሚባሉትን የኢራንን ስልታዊ የጦር መሳሪያዎችንም የሚቆጣጠረው ይሄው ኃይል ነው። ከዚህ በተጨማሪ በሀገር ውስጥ የሚነሱ ተቃውሞችን ማፈን ዋነኛ ሚናው የሆነ በአስጅ በመባል የሚታወቀው የሚሊሻ ኃይልን፣ እንዲሁም የሀገሪቱ የኢኮኖሚ አካል ተደርጎ የሚቆጠሩትን ግብረሰናይ ድርጅቶችን ያስተዳድራል። ይህ ብቻም ሳይሆን አብዮታዊ ዘቡ ከኢራን ውጭ በሚንቀሳቀሰው ኩድስ ኢየሩሳሌም ተብሎ በሚጠራው የጦር ክንፍ አማካኝነት በመካከለኛው ምስራቅ ለሚገኙ አጋር መንግስታትና ታጣቂ ቡድኖች ገንዘብ፣ የጦር መሳሪያ፣ ቴክኖሎጂ፣ ስልጠናዎችን እንዲሁም ምክር በመስጠት ተጽዕኖ ያሳድራል። አሜሪካ ኩድስ ኃይልን ሽብርተኛ ቡድኖች በመደገፍ እንዲሁም በኢራቅና በመካከለኛው ምስራቅ በመቶች ለሚቆጠሩ አሜሪካንና የአጋር አገራት ጦር ሰራዊት አባላት ሞት ምክንያት የሆነ ጥቃት በመፈጸም ትከሰዋለች። በዚህም እንደ አውሮፓውያን አቆጣጠር ጥር 3 2020 አሜሪካ በባግዳድ በፈጸመችው የድሮን ጥቃት የኩዱስ ኃይልን ዋና አዛዥ የነበሩትን ሜጀር ጀነራል ቃሲም ሶሌማንን ገድላለች። በወቅቱ የመከላከያ መስሪያ ቤቷ ሶሌማን በኢራቅ አሜሪካዊ ተቋራጭን የገደለ የሮኬት ጥቃት ማቀነባበራቸውንና አሜሪካዊ ዲፕሎማቶች እንዲሁም ወታደሮች ላይ ጥቃት ለመፈጸም እቅድ እንደነበራቸው ገልጿል። አያቶላ ሐሚን ለጀነራሎች ግድያ የኃይል የበቀል እርምጃ እንደሚወሰድ ጥሪ አቅርበው የነበሩ ሲሆን ይህም ወደ ባሰ ግጭት ሊያመራ ይችላል የሚል ስጋትን ፈጥሮ ነበር። ከአውሮፓውያኑ 1979 አብዮት በፊት የኢራኑ የመጨረሻ ንጉሥ መሐመድ ሪዛ ፓህሊ ብሔራዊ ጸጥታን ለማረጋገጥና ስልጣናቸውን ለማስጠበቅ የሚተማመኑበት በጦር ኃይሏቸው ነበር። አያቶላ ሩህ ላይ ሐሚን የሚመሩት አዲሶቹ እስላማዊ ባለስልጣናትም ይህንን በመከተል ነበር አቤታቸውንና አመራራቸውን ለማጠናከር ቁርጠኛ የሆነ ጠንካራ ኃይል እንደሚያስፈልጋቸው የተገነዘቡት። በመሆኑም የሃይማኖቱ መሪዎች መደበኛ ጦር አርቲሽ የኢራንን ዳር ድንበር ይጠብቅ፣ የውስጥ ወሰኖችን ስርዓትን እንዲያስከብር፣ ሌላ የጥበቃ ቡድን ደግሞ ኢስላማዊ ስርዓቱን እንዲከላከል የሚፈቅድ አዲስ ህገ መንግስት አወጡ። በተግባር ግን የጥበቃ ቡድኑ በህገ መንግስቱ ከተሰጠው ሚና ሲወጣ ይታይ ነበር። አበይታዊ ዘቡ ከተሰጠው ኃላፊነት ውጪ ህዝቡን ደንብና ስርዓት እንዲያከብር የሚያደርግ ሲሆን የራሱን ጦር የባህራ እና የአየር ኃይል አቋቁሟል። አበይታዊ ዘቡ መደበኛ ጦሩ ካሉት 230 ሺህ ወታደሮች ያነሱ ሰራዊት ቢኖረውም በኢራን እንዲሁም አገሪቱ ከመፈጸመች ወታደራዊ ዘመቻ ጀርባ ያለ ዋነኛ ወታደራዊ ኃይል ተደርጎ ነው የሚታሰበው። በእስራኤል ጥቃት የተገደሉት የአበይታዊ ዘቡ ዋና አዛዥ ሜጀር ጀነራል ሆሴን ሳልሚ እና ከፍተኛ መኮንኖችም የአገሪቱ የበላይ መሪን ሲያማክሩ ቆይተዋል። የአቤታዊ ዘቡ የባህር ኃይል 20 በመቶ የሚሆነው የዓለም የነዳጅ አቅርቦት የሚያልፍበትንና የባሕረ ሰላጤ ሀገራትን ከወንድ ውቅያኖስ ጋር የሚያገናኘውን የሆርሙዝ ባሕር ወሽመጥ የመቆጣጠር ኃላፊነት አለው። የባሕር ኃይሉ በዚህ ስልጣኑ ያሉትን አነስተኛ የጦር ጀልባዎች በመጠቀም ወደ ኢራን የህዋ ግዛት ቀርበዋል ያላቸውን የአሜሪካ የጦር መርከቦች ማስቆብና ዓለም አቀፍ የመርከብ ጉዞዎችን አቅጣጫ ማስቀየር መነጋገር ሆኑ ነበር። የውግ አውሮፕላኖች በስሩ የሌሉት አብዮታዊ ዘቡ አየር ኃይል ኢራን ያሏትን ሚሳይሎች የመቋጠር ኃላፊነት አለው። አሜሪካ እንደምትለው ኢራን የተጠናቀቁ አልያም በመመልሰድ ላይ ያሉ ከአስር በላይ የባሊስቲክ ሚሳይል ስርዓቶች እንዲሁም በመቶዎች የሚቆጠሩ ሚሳይሎች ክምችት ያላት ሲሆን በመካከለኛው ምስራቅ ትልቅ የባሊስቲክ ሚሳይል ኃይል ባለቤት ናት። አሁን እስራኤል በኢራን ውስጥ ያሉ የኒክሌር ማዕከላት፣ ሚሳኤል ማስወንጨፊያዎች እና የአየር ጥቃት መከላከያ ስርዓቶች ላይ በፈጸሙ ጉባሎች ጥቃት ምን ያህሎቹ እንደወደሙ የታወቀ ነገር የለም። ኢራን ከዚህ ቀደም በእስራኤል የተፈጸሙባት ጥቃቶች ለመበቀል ከፍተኛ መጠን ያላቸው ድሮኖችን እንዲሁም ሚሳይሎችን መጠቀሟ ይታወሳል። ኢራን በአውሮፓውያኑ 2018 በሰሜን ኢራቅ እና ፓኪስታን ውስጥ በሚንቀሳቀሱ ኢራናውያን ቡድኖች እና በሶሪያ ባለው የእስላማዊ መንግስት ቡድን ላይ የባለስቲክ ሚሳይሎችን ጥቃት በተደጋጋሚ ይፈጽማ ነበር። በቅርብ ዓመታት ወዲህ የኢራን መንግስት የውጭ ፖሊሲውን ለማስፈጸም ይጠቀምበታል የሚባለው አብዮታዊ ዘብ ክፍል የሆነ ኩዱስ ኃይልን ኢራን የኩዱስ ኃይል በሶሪያ ከአስር ዓመታት በላይ በተካሄዱ እርስ በርስ ጦርነት ወቅት ከስልጣን የተባረሩትን ባሽር አልአሳድን በመደገፍ ጉልህ ሚና ነበረው። ኃይሉ ለፕሬዚዳንት ባሽር አልአሳድ ታማኝ የሆኑ ኃይሎችን በማማከር እና ከእነርሱ ጋር በመሆን የሚዋጉ በሺዎች የሚቆጠሩ የሺያ ሙስሊም ሚሊሻዎች እንዲሁም በኢራቅ አይስ ለማሸነፍ የተረዳውን በሻዎች የበላይነት የሚመራው ልዩ ኃይል በማስታጠቅ ሲደግፉ ቆይተዋል። ይህ በሶሪያና በአካባቢ የተካሄዱ ግጭቶች የእስላማዊ አብዮታዊ ቡድን አዛዥ የነበሩት ሜጀር ጀነራል ሱሌማን በኢራን ውስጥ ይበልጥ እንዲታወቁ አድርጓቸዋል። ነገር ግን ጀኔራሉ ከአምስት ዓመት በፊት በዶናልድ ትራምፕ ጥቃት ኢራክ ባግዳድ ውስጥ መገዳላቸው ይታወሳል። አሜሪካም የኩድስ ኃይል ኢራን በሊባኖስ የሚንቀሳቀሰውን ሂዝቡላ ና የፊልስጤም እስላማዊ ጃሄድ ጨምሮ በተመካከለኝ ምስራቅ የሚንቀሳቀሱና በሽብርተኝነት ለተፈረጁ ቡድኖች ዋነኛ የድጋፍ ምንጭ ነው ትላለች። ኢራን ይህንን የአብታዊ ዘብ አካል የሆነውን ኩርስ የተባለውን ቡድን ገንዘብ፣ ስልጠና፣ የጦር መሳሪያዎችንና ቁሳቁሶችን በመስጠት ለማጠናከርና ለመርዳት የምትጠቀምበት ዋነኛ ዘዴዋ ነው። የኩርስ ኃይል በቀጥታ ሊያን በሌሎች ተላላኪዎች አማካኝነት ከሰባቱ አህጉራት በአምስቱ የሽብር ጥቃቶች እንዲፈጸም በማሽር እና በመፈጸም በአሜሪካ ሲከሰስ ቆይቷል። በአውሮፓውያኑ 2011 በጆርጅታውን በሚገኝ ምግብ ቤት ቦምብ በማፈንዳት በአሜሪካ የሳውዲ አረቢያ አምባሳደርን ለመግደር በተያያዘው እቅድ የኩድስ ኃይል ተሳትፎ እንደነበረውም ተገልጿል። ከአንድ ዓመት በፊትም የጀርመን ፍርድ ቤት የጀርመን እስራኤል ቡድን የቀድሞ መሪ እና ከቡድኑ ጋር ግንኙነት ያላቸው ሰዎች ሲሰልል በተገኘ የኩድስ ኃይል አባል ላይ የጥፋተኝነት ብይን አስተላልፏል። እንዲህ አይነት ድርጊቶችም ከአሜሪካ እንደ አውሮፓውያን አቆጣጠር ሚያዝያ 2019 የኢራን አብዮታዊ ዘብን በውጭ ሽብርተኝነት ቡድን እንድትፈርጅ ምክንያት ሆኗል። በይፋ የሚታወቅና የመንግስታዊ የሆነ ወታደራዊ ኃይል በሽብርተኝነት ሲፈረጅ ይሄ የመጀመሪያው ነው። ከዚህም በተጨማሪ አሜሪካ በኢራን የነዳጅ የውጭ ዘይት ንግድ ላይ የጣለችው ማዕቀብ በማጥበቅ ምጣኔ ሀብቷ ይበልጥ እንዲዳከም እያደረገች ነው። በምላሹም ኢራን የአጸፋ እርምጃ ወስዳለች። አቤታዊ ዘቡ የአሜሪካ ጦር ጭ ቅኝት ድሮንን በሆርሙዝ የባህር ወሽመጥ ላይ መስቶ የጣለ ሲሆን በማስከተልም ዩናይትድ ኪንግደምን ንብረት የሆነ ነዳጅ ጫኝ መርከብን በቁጥጥር ስር አውሏል። በተጨማሪም በኦማን ባህረ ሰላጤ ላይ በስድስት ነዳጅ ጫኝ መርከቦች ላይ ውድመቱን ካስከተሉ ተካታይ ፍንዳቶች ጀርባ የኢራን እጅ አለበት ስትል አሜሪካ ወንጅላለች። ከዚህ በኋላም በሁለቱ የሳውዲ አረቢያ የነዳጅ ተቋማት ላይ የድሮንና የክሩዝ ሚሳይል ጥቃት በመፈጸም እንዲሁም የአሜሪካ ወታደሮች የሚጠቀሙበት የኢራቅ የጦር ሰፈር በማጥቃት አንድ አሜሪካዊ በመግደል ከሳታለች ኢራን ግን ክሱን አስተባብላለች። የሮኬት ጥቃቱን ተከትሎም በአሜሪካ እና በኢራን መካከል የተፈጠረው ግጭት ተባብሶ ነበር። ይህንንም ተከትሎ አሜሪካ የሮኬት ጥቃቱን ፈጽሞታል ብላ ባመነቸው በኢራን በሚደገፈው የኢራቅ ሚሊሻ ቡድን ከታይብ ህዝቡላ ጋር ግንኙነት አላቸው ባለቻቸው በኢራቅ እና በሶሪያ በሚገኝ አምስት የጦር ሰፈሮች ላይ የአየር ድብደባ ፈጽማለች። በአየር ድብደባ ቢያንስ 25 ተዋጊ ሚሊሻዎች የተገደሉ ሲሆን፣ ይህም በባግዳድ በሚገኘው የአሜሪካ ኤምባሲ አካባቢ ከፍተኛ ተቃውሞን አስነስቶ ነበር። ከቀናት በኋላ ደግሞ የአሜሪካ ድሮን ከባግዳድ አየር ማረፊያ እየወጣ ባለ ተሽከርካሪ ላይ በተተኮሱ ሚሳኤሎች ጀነራል ሱሌይማን እና የካታኢብ ሂዝቡላ አዛዥ የነበሩትን አቡ መህዲ አል ሙሃንዲስን ጨምሮ በርካታ የሚልሻ ቡድን መሪዎች ተገድለዋል። የኢራን ቤተዊ ዘህ በአገሪቱ የሲቪል ተቋማት ላይ ወሳኝ ድርሻ አለው። ወደ አንድ መቶ ሺህ የሚጠጉ ወንድና ሴት እስላማዊ በጎ ፈቃደኛ ሚልሻ ያሉት ባሲጅ ታጣቂ ኃይልን ይቆጣጠራል። ባሲጂ ለአብዮቱ ታማኝ ሲሆን ብዙ ጊዜ በሀገሪቱ ውስጥ የሚፈጠሩ ተቃውሞችን ለመበተን ይጠቀምበታል። አብዮታዊ ዘቡና ባሲጂ በአውሮፓውያኑ 2019 አወዛጋቢ የነበረውን የቀድሞው ፕሬዚዳንት መሐመድ አህመዲነጃድ እንደገና መመረጥን ተከትሎ የተቀሰቀሰውን ተቃውሞ አስቁመዋል። በዚህ ተቃውሞ በርካታ የተቃዋሚ ደጋፊዎች የተገደሉ ሲሆን በሺዎች የሚቆጠሩ ታስረው ነበር። የአብዮታዊ ዘቡ ኃይል ከአያቶላ ሐሚን ጠንካራ ድጋፍ ጋር በኢራን ፖለቲካ ቁልፍ ተዋናይ መሆን ችለዋል። የአብዮታዊ ዘብ መኮንኖች በመንግስት በምክር ቤትና በሌሎች ተቋማት ላይ ወሳኝ ቦታዎችን ይዘዋል። የአብዮት ዘብ መኮንኖች በተደጋጋሚ የመንግስት ፖሊሲዎች ይተቻሉ። የቀድሞ ዋና ኮማንዶ ሜጀር ጀነራል መሐመድ አል ጃፋር ኢራን በ2015 ከዓለም ኃያላን ጋር ካደረገችው የኒውክሌር ስምምነት ጋር በተያያዘ በፕሬዚዳንት ሐሰን ሩሃኒ የቀረቡ ሐሳቦች በግልጽ ይቃወሙ ነበር። በኢራን ወታደራዊና ፖለቲካዊ መድረኮች ላይ ጉልሚና ያለው አብዮታዊ ዘቡ የአገሪቱን ምጣኔ ሀብትን ሲሶ ያህሉን እንትቆጣጠርም የሚታሰባል። ከወታደራዊ ዘርፍ ባሻገር አቤታዊ ዘቡ በቤቶች በግድብ እና በመንገድ ግንባታ በነዳጅ እና ጋዝ ፕሮጀክቶች በምግብ በትራንስፖርት እንዲሁም በትምህርትና በባህል ተግባራት ላይ በንቃት ይሳተፋል። የአቤታዊ ዘብ የምንድስና ክንፍ ሀታም ኦል አምቢያም በአስር ሺዎች የሚቆጠሩ ሰራተኞች እንዳሉት የሚነገር ሲሆን በግንባታና በምንድስና ውሎች በቢሊዮኖች የሚቆጠሩ ዶላሮችን ያገኛል። ከኢራን ምጣኔ ሀብት መዳገም ጋር በተያያዘ ተቃውሞች ሲያጋጥማቸው የነበሩት ፕሬዚዳንት ሩሃኒ የተንሰራፈውን ሆነ የአብዮታዊ ዘቡን የንግድ ኢምፓየር በተደጋጋሚ ተችተዋል። በአንድ ወቅትም ቡድኑን የመንግስት ተቋማትን ያስፈራ መሳሪያ ያለው መንግስት ሲሉ ገልጸውት ነበር። የዛሬውን ቪዲዮ ዚህ ላይ ፈጸምኩ። አብራችሁ ውስጥ ስለቆያችሁ አመሰግናለሁ። ቪዲዮን ከወደሱ ላይክ እንዲሁም ያላችሁን አስተያየት ኮሜንት መስጫው ላስፈሩልኝ። በቀጣይ እንዲህ የሚያስገርምና የሚያስደንቅ ቪዲዮ ስለቅ መልእክት እንዳትረሳችሁ ሰብስክራይብ አድርጋችሁ ወደ ምንጭ ተጫኗት።